በጣም የሚያሳዝን እማማ ጨቤ በጣም ታሳዝናለች። እንደምናቃት፣ እንደምናያት ይህ ዋህና ምስኪና ሴት ደግሞ ትታረግዝ ትታረግዝና፣ ወልዲያ ትታጠባ፣ እንክብካቤ ያስፈልገናል ማለት ነው። ግን እሷ ጣፈንታዋ ቤተሰቦቿ እና ቤተሰቦቿ እየተጣሉ፣ ባሏ እሷ ጋር እየተጣለ፣ አራስ ልጅ ደም ይዛ አልተመረገ ቤት አልተዘገጃጀ ቤት ይዛ ትከር ነው የምናየው። ለምን እንዲህ ይሆናል? ሴት በዚህ ልክ መሰቃያት አለበት የለበትም? እና ብለው ብለው ደግሞ የማማጨቤ ባሏ እናት እናማማጨቤ ቤት መጣ። እናቷ ልገጥመረ ነው ወር ነው ወዴት ይይህር ነው ባህላችን ወጋችን ስርአታችን የት ይይህደ ነው? አሰላሙ አለይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የበሬም ቅብም ቻናል ተከታይ በሙሉ ሰላም እንደናችሁ? ያለው አምዴላ ሰላም ነው። ለቻናል ያዲስ ሆናችሁ ላይክ፣ ሰብስክራይብ እያረጋችሁ ሞቅደ መቅሸብረቀ እያደረጋችሁ አበረታቱ ኛው ቻናሌ ቀዝቅዟል ደክሟል ወርቋል፣ ማለት ይቻላል። በቃ ወርቋል በቁሙ ወርቆ ተኝቷል ማለት ይቻላል። ቻናሌ እንሻላ በኢዝሚላ እንግዲህ አላህ በፈቀደና በወሰነ ሰዓት ሊንቀሳቀስ ይችላል ማለት ነው። በነገራችን ላይ ሴት ልጅ እናት ናት፣ እህት ናት፣ ልጅ ናት፣ አያት ናት፣ አክስት ናት ብዙ ነገር ናት ሚስትም ጭምር ናት ማለት ነው እና እኔ እማማ ጨቤ እንደ እማማ ጨቤ ተሆነ ትዳርና ለመውለድ ይቅር ሁሉ ስተመል ነው የምወስነው። ምክንያቱም በምን ጥፋቷ ነው እንደዚህ የምሆነው? የፊተኛው ባሏም ትታረግዝ እና ሀክም ቤት እንደዚህ ያማት። ያሁኑ ታሪኳ ባሏም እንደ ፊተኛው ባሏ ታሪክ ነው የደገመው ማለት ነው። እና ለምን ለምን እዚህ ደረጃ ለምን እውነት በመናገር ማለት ነው አንድ ሴት ልጅ በምታረግዝበት እና ወልዲያ በምታጠባበት ሰዓት ሰውም ያስፈልጋታል ሰላምም ያስፈልጋታል። ደስታም ያስፈልጋታል። መብላት፣ መጠጣት መደሰትም ያስፈልጋታል። በዚህ ታይም ግን የተለያየ ነገሮች ውስብስብ እያሉ ለዋ ላይ ተተደራረበ ተነ ህይወቷ ማጥፋት ሁሉ ተና ለመፈጠሯ ሁሉ እራሷን ትጠላለች ማለት ነው እና ውዶችዬ፣ ለምን እንደዚህ ትሆናላችሁ ወንዶች ወይ ኃላፊነቱን ታልወጣችሁን ለማግባትና ልጅ ወልዶ ለማሳደጉ ግዴታችሁን ኃላፊነታችሁን መወጣት ታልቻላችሁ ትዳር ውስጥ አለመግባት፣ ትዳርም ደግሞ ተገባችሁ ልያ አለማስረገስ አሁን የተወለዱ ጨቅላ ሕጻኖች በምን አበሳቸው ነው የሚሰቃዩት? እዚህ ቦታ እኮ እነሱ የሉበትም። ይሄ መዘዙና ኃላፊነቱን የሚወጣው እናትና አባት ነው። እነዚህ ጨቅላ ህጻኖች እናትና አባት ባመጣው መዘዝ ህጻን ልጆች እንዴት ሊወቀፉም ሊሰቃዩ ማይጠበቅባቸው በነጻነት ሰው ባለው ቢበላም ባይበላም እፎያ ሀምድ ብሎ እናትና አባቱ ጋር ስቆ ተጫውቶ ማደግ ነው እንጂ ያለባቸው። እናትና አባት ተለያይቶ በእንጀራ አባት ስቃይ፣ በእንጀራ እናስቃይ ህጻን ልጆች ይሄ አይነት ሞራናቸው አይቀበለውም። እንኳን ለህጻን ልጅ ለትልልቅም ሰው ማለት ነው እና ምግብም፣ ቲመር ማርም ቲመር እጅ ይባላል። እንኳን ነገሮች እየተደራረቡ በጣም ነው ያስቸገሯት እማማ ጨቤ እንግዲህ፣ ጥናቱን ብርታቱን ይስጥሽ። የበዓል ዋና ደግሞ በጣም እንደ ኃይለኛ ቢጤ ናት። ለቤት ድረስ እየመጣች እናት የተሁን የማማጨቤ ናት። ታማሚ ናት። እንደምታው በሚዲያ ተናግራለች። የስኳር በሽታ ታማሚ ናት። ስኳር አይደለም እንደዚህ ኃይለኛ ነገሮች፣ እንደዚህ ሀሳብ፣ እንደዚህ ንግግር አይደለም ተደስተን ዘና ተብሎ እየተበላ እየተጠጣ ደስተኛ እንኳን ሁነን ቲያምናት ይመጣ አያስታውቅም የስኳር በሽታ እና። ለምን ይሄ የሚደረገው ለምን ለምን ይችልኝ ወልዲያ የሌሊ ባሳየች ለምን እናቷ ዘንድ ድረስ እየመጣች እናቴ ተፎግራለች ይሄ ተገቢ ነው ድሮ እናት አባቶቻችን አያቶቻችን ቅድመ አያቶቻችን እንዲህ ነበር የአማችና የምራት ወጉ አይደለም እና ወዶች እየ ተንዴ እዚህ አይነቱ ስብስብ ትዳር ተንዴ እዚህ አይነት የሚያስጠላ ትዳር አላህ ይጠብቀን ይሰውረን ነው አንዲት ሰው ማለት ነው ከልዬም ፈትቻዋለሁ፣ ከሱ የበለጠ ትዳር አገኛለሁ፣ ከሱ የበለጠ ሴት አገኛለሁ፣ ከሱ የበለጠ ወንድ ያገኛለሁ ብላችሁ ህይወታችሁን ያለ ፕሮግራም ያለቅድ ገብታችሁ በቃ እውር በሬ አትሆኑ ማለት ነው። ለምን እውር በሬ ማለት እከሌ ቢሄድ እከሌ ይመጣል ይልና በማያውቀው በታወረ አእምሮ ዝም ብሎ ሰተት ብሎ ግጥ ይል የማይሰካካ ያላመረ ቦታ ይገባል። ልውር በሬ ይባላል። አልፎ ተርፎ ጭንቅላትና ህሊና ያለው ሰው ነገ ለልዩ ለራሱ ማስታወስ አለበት። በቃ የፊተኛው ባሌ በምን በምን ምክንያት ፈቶኛል፣ በምን በምን ምክንያት አልተግባባም ብለን ተጣልተናል። አሁን የኋለኛው በፊተኛው ባሌ በተጣላንበት ምክንያት አይነት የኋለኛው ባሌም ይህን ስህተት ይሄን ምክንያት ያርምልኛል፣ ወለንድ የፊተኛው ባሌ ታሪክ ይሰራኝሁ ብለን ሴቶች ቆም ብለን ማገናዘብ አለብን። ሩጠን ትዳር ውስጥ ዲን አንዘፈቅ። ወንድ እኮ ምንም ጉድ ቢኖርበት ምንም ልጅና ሚስት በጀርባው እንኳን ቢኖርበት ማለት ነው፣ ችግር የለም ይመጣል፣ ትተኝለታለሽ፣ ይተኛልሻል፣ ያስረግዝሻል፣ ትወልጃለሽ። ታረገሽ ጀምረሽ እስክትወልጅ ያለሽ መከራ ሴት ናት። ተወለደች በኋላ የልጅ ኃላፊነት የጡት ማጥባት ሁሉ ሁሉ ነገር ይናት ነው። ወንድ ችግር የለበትም። ስለዚህ ሴቶች ነቃ በሉ ተጠንቀቁ። ወዳችሁና ፈቅዳችሁ ጊዜያችሁን ሰጉታችሁን ወደም ቅመማ ብላችሁ መታችሁ ላት ተከታተላችሁኝ፣ እጅግ ያርጌ አመሰግናለሁ። ቪዲዮውን ሸር ላይ ሰብስክራይብ እያደረጋችሁ አበረታቱ። ቀጣይ ቪዲዮ መጣለሁ። አሰላም አሌይኩም ረህመቱላ በረካቱ